ሰላሙ አሌይኩም ወረህመቱላሂ ወበረካቱ ድና የተከበራችሁ ተመልካቾች እንዴት ናችሁ? ደህና ናችሁ ወይ? እያለው አልሐምዱሊላህ። ዛሬ ቀለል ያለች ቁርስ ልሰራ ነው ነው ነው ማለት ነው እና ደግሞ እዛ ከብናት አለው ማለት ነው። እና ደግሞ ያው መጀመሪያ አጥቼ እና ማዘጋጅ እቺ ጨርሻለሁ። እቺ ደግሞ ስንሰራ ማለት ነው ስናዘጋጅ፣ ምን ያስፈልገናል? አንድ እንቁላል፣ አንድ ኩባያ ወተት እና እርሾ፣ ቤኪንግ ፓውደር ማለት ነው፣ ሱከር ሁለት ማንኪያ፣ ትንሽ የጨው የጨመርን ግጠን ትንሽ ጊዜ ቁጭ እናደርገዋለን ማለት ነው። ከዛ በኋላ ትንሽ እንትናችን ንዴታችን ሲነሳ እዚህ አድርገን ዴታችን ሲነሳ መስራት እንጀምራለን ማለት ነው። እና ሁላችሁም ሞክሩት፣ ቀለል ያለ ነገር ነው፣ ቀላል ነገር ነው። ለቁርሳችሁ ሁላችሁም ሞክሩት እላችኋለሁ ውዶቼ እህቶቼ ጓደኞቼ፣ አበረታቱን። ሁላችሁም ላይክ፣ ሼር፣ ሰብስክራይብ አርጉ። እንዲተው እንዲተው በቃ እኛ ካላሽቃበጥን ካልጨፈርን ሰብስክራይብ አንደራረግም። ተው ተው ተው፣ ሰብስክራይብ አርጉ እና ሰብስክራይብ አርጉ እላችኋለሁ። ተመካቾች፣ ያው የኔ ደንበኞች፣ አበረታ፣ ጓደኞች፣ ደንበኞች አልኳቸው። ጓደኞቼ አበረታቱኝ ሰብስክራይብ አድርጋችሁኝ አበረታቱኝ። ላይክ ኮመንት፣ ሼር አድርጉልኝ። ሌሎቹ ደግሞ ያላረጋችሁኝ ደግሞ አርጉልኝ ማለት ነው። እና እንደዚህ ያርገን የመልኩ እየሰራን ቁርሳችን እንበላለን ማለት ነው። እዚህ ጋር ደግሞ እና ደግሞ እርስ በርስ ስንደጋገፍ እርስ በርሳችን በቃ የሌላ ቤት ከምናሞቅ እርስ የራሳችን ቤት ማሞቅ እኮ ትልቅ ነገር ነው። የራሳችን ቤት ብናሞቅ ይሻላል። የመዳም ቅመሞች ተው። የሰው ቤት ማሞቅ ምንም አይጠቅም። የራሳችን እናሞቅ እና እርስ በርስ እንበረታታ። ያው ብዙዎቻችንም አዲስ ነን እንግዲህ አዲስ ከመሆናችን መጠን እንበረታታ፣ አስተያየት ስጡ። ያው ምንሳሰት ነገር ካለ ይሄ እንዲህ ነው፣ ይሄ እንዲህ ነው እያላችሁ አበረታቱ ማለት ነው። እንዴት እንደሚያምር እንዴት እንደዚህ ሰርታችሁ ሰርታችሁ በጣም ነው የሚያምረው። ጻጻይ ከሻይ ጋር ትበላላችሁ። ኋላስ ሌላ ነገር አያስፈልጋችሁም። ቁርስ ቁርስ ማለት ነው። በዚህ መልኩ እንደዚህ ያምራል ይላችኋለሁ። በድጋሚ እስከምንገናኝ ደህና ቆዩልኝ። ሀሳብ አስተያየታችሁን አስቀምጡልኝ። ሰላም ሆኖ ቻው። መልካም ቃል መልካም የስራ ጊዜ ብያችኋለሁ። ሁላችሁም ባላችሁበት በርቱ ጠንክሩ።